ለዘመናት እችን ቃል በደንብ አቁሟት የሚታየኝ በቦል በመንፈስ ቅዱስም ተጠመቄ ሐዋርያ ሆኜ ጌታን ሳገለግል ነው የምታየ። እችን ቃል ሪከርድ አድርጓት እንዳትረሷት፣ በሕይወት ዘመናችሁ እንዳትረሷት። የጌታ ሐዋርያ ሆኜ እሱን እያመለኩ ድሜ ልኬ በሱ ነው ማልፈ። ያ ህይወት በተአምር የማልመለስበት የዲያብሎስ መንገዴ ነበር። የዲያብሎስ የጥፋት ዘመን ኖሬ ለምን እንደጠበቀኝ ሳስብ እጅግ እደነጣለሁ። ሕይወቴን ለማጥፋት የሚፈልጉ ብዙ አጋጣሚዎች ተፈጥረዋል። ብዙ አስመልጦኛል። ከብዙ ነገር ያስመለጠ አምላክ ነው ያለኝ። ኔ እምከደው አምላክ የለኝም፣ ማከብረው አምላክ አለኝ። ከፍ አድርገው ስሙን ከፍ አድርጌ የምጠራው አምላክ አለኝ። እሱም ጌታ ኢየሱስ ክርስቶስ ይባላል። መዘባበት ትችላለ። የተዘባበት በሙሉ በጌታ ስም እኔን ተከተለ እንደምትመጣ እርግጠኛ ሆኜ ነግራለሁ። ያልበረቱ ክርስቲያኖች በእኔ እንደሚበረቱ ነግረሃለሁ ቀራኔው ላይ የተሰቀለውን ብቻ በመመልከት መዳን እንደሚቻል ነግረሃለሁ። ሁሌ መሰክራለሁ። ክርስቶስ ክብሬ ነው፣ ማዕረጌ ነው። ይኔ አባት ማዕረግ ሰጥቶኛል፣ ልጄ ብሎኛል፣ ወድሃለሁ ብሎኛል። መስቀሉ ላይ እውነትም መንገድም ህይወትም እኔ ነኝ ብሎኛል። ክርስቶስ የሆነ ማኛን ከክርስቶስ ሞት ብቻ ነው የሚለየኝ ሞት። ክርስቶስ ይክበር። የረካሁበት ስም ነው የማመልከው ስም ነው ወደፊት የምሞትለት ስም ነው እቺ እንዳትረሷት እቺን ቃል የምታሾፉት የኔን መንገድ ተከትላችሁ ትመጣላችሁ ክብሩን እስ ውሰድ ወንድም ጌታ ኢየሱስ ሚገርምት ታሪክ ከቤተሰብ ከአንተ ጋር ኪዳን አሉ አደል እግዚአብሔር ነገሮች ኦን ኦፍ ይሆናሉ አደል እንዴ ኦፍ አንዴ ኦን አንዴ ኦፍ አንዴ ኦን እግዚአብሔር እንደዚህ ብለ ጠይቀዋል ምንድን ነው ማድረግ ያለብኝ? የትኛው ቦታ ነው የትኛው ጋ ነው እያልክ ከእግዚአብሔር ጋር እየተነጋገራችሁ በልብክ፣ ለሰውም አላወራው ስላለህበት ስለ ሁኔታ ስለ ቢዝነስ ስላለህበት ጉዳይ ነው። እግዚአብሔር አምላክ የሚገርምህ ወደ ሰፊ ወደ ሆነው ነገር እግዚአብሔር ወደ ተናገረክ ነገር እያየኸው ስላለው አሁን ስላለህበት ጉዳይ ከጌታ ጋር እያወራችሁበት ያለ ጉዳይ ሂሳብ የሰራህበት ጉዳይ፣ ጠላት ደግሞ ሊያዳፍነው የወጣበት ጉዳይ ላይ አንተና ጌታ ምትተው ጉዳይ ላይ ጌታ እንደዚህ ያለኝ ዛሬ አገብጭበታለሁ። አሜን፣ አሜን። ዮኒን መቼም እዚህ ቆሞ አሁን ምስክርነቱን እየጠበቃችሁት ነው አይደል? ዮኒ ወደዚህ ይመጣል። አንድ አምስት ደቂቃ ሰጠዋለሁ። ወደዚህ ዮኒን ጋብዘዋለሁ። ሲያጨብጭባችሁ ቆማችሁ ተቀበሉት ወንድማችሁን ወደ ክርስቶስ ስለተቀላቀለ ከምን እንደምጀምር አላውቅም። ሰላማችሁላችሁን ብዝት ይበልልኝ እጅግ እጅግ አድርጌ። እኔ ምን የሚገባኝ ሰው አይደለሁም፣ ግን እግዚአብሔርን የያዘ ምንም እንደማይሆን በእኔ አይቼዋለሁ። እኔን አበሻ ሆነ በሶሻል ሚዲያ አላውቅም የሚል ብዙ አልገጠመኝም። የሚያይኝ በሙላ በጥሩም በመጥፎ ያቀኛል። እንግዲህ ግን ጌታ ሁልጊዜ እኔ የምፈልገው እንግዲህ ስለ ራሴ ትንሽ ልበል አጫሽ አይደለሁም፣ ቃሚ አይደለሁም፣ ጠጪ አይደለሁም፣ ምን አይደለሁም። ግን አንደበቴን በፍጹም ኮንትሮል ማድረግ አልችልም ነበር። እውነቴን ነው እምለው፣ እውነቴን ነው። እና ኢቭን ጓደኛ ሌለውም ከወንድም በላይ የሆነ እግዚአብሔር አምላክ የሰጠኛ በጥሩም በመጥፎም፣ ዮኒ ቬጋስ በጥሩ ስነሳ ጥሩ ይባላል፣ በመጥፎ ስነሳ መጥፎ ይባላል። እና ሳልረዳ ቀርቼ አይደለም አብሮ፣ ግን እኔም ኮንትሮል ማድረገው የምችለው ሳላ ነበረ ነው። አንተም አሁን ያረፍክበት ነገር ይሆናል ብዬ ሁላችሁንም ፕሮፌት ብርቱካን እውነት ልናገር፣ አስር ዓመት ሙሉ ነው በምንም ነገር ሳትጠላኝ። ሰላምነህ ልጆች እንዴት ናቸው? ቤተሰብ እንዴት ነው? አንተ እኮ የጌታ ነህ ትላለህ። አስር ዓመት በምን እንደሆነ አላውቅም፣ ሁሌ ትለኛለች። በጣም በጣም እደነቃለሁና ምን እያሰበች ነው እላለሁ። ምንም ልበል ምል ትደውላለች። አይ እንዴት ነህ? ሰላምነህ አንተ ልጄ ነህ ትላለች። ምንድን ነው የምታስበው? ምንድን ነው የምትለውና የጌታን ቃል የሆነ ነገር ትነግረኝና ከዛ በል ሚስቴን ልጆች ይባረቁ፣ ቤተሰብ ይባረቅ ጸል ያለኝ እንለያያለን በስልክ በቃ ያ ነገር ይመጣል። ግን መጨረሻ ላይ የተርኒንግ ፖይንት የሆነብኝ ምንድን ነው፣ የሆኑ አባት ይናገራሉ። ምን የሚል ንግግር የተናገሩት? ኢየሱስ የዓለም ብቸኛው ቤዛ ነው ብለው ተናገሩ። እኔ ከማምንበት በሃይማኖት በነበርኩበት በኦርቶዶክስ ተዋህዶ ቤተክርስቲያን ማለት ነው፣ እሳቸው ተናገሩ። ለእኔ ደግሞ ምንድን ነው የሆነው? ብዙ ሰዎች ያንን መሴጅ ላኩልኝ። አንዳንዶቹ ምንድን ነው የምትለው በዚህ ጉዳይ ላይ አንዳንዶቹ ደግሞ እስቲ በእኛ ቋንቋ እንለዋለን ላሰላስ አድርጋቸው የሚባል ነገር መጣ። ከዛ አየሁት አየሁት ደጋግሜና እኔ የፈለገ ነገር ቢሆን በኢየሱስ ክርስቶስ ተደራድሬ አላቅም። የግል አዳኛ አላረግኩትም ብዬ ነው የማስበው፣ ግን ተደራድሬበት አላቅም። ኢየሱስን ያመለከ እንዴት ነው ሊገፋ የሚችለው? እንዴት ነው በመጥፎ ስም የሚነሳው? የሚለው ነገር ውስጤ የገባ ከዛ እንኳን ክፉ ላወጣ በሳቸው ላይ እኔን ራሱ ጌታ አግኝቶኝ ይኸው ለምስክርነት አበቃ። እኔ በጣም በጣም አድርጌ ጌታን አመልከዋለሁ። ጌታ እና ለሁሉም ቀን አለው፣ ሁሉም በጊዜው ነው የሚሆነው ብዬ አስባለሁ። እና እግዚአብሔር አምላክ ከዛ በኋላ ያለኝ ነገር የሳምንት ጊዜ ሰጥ መልሱን ፈልጋለሁ። የዓለም ቤዛ ኢየሱስ ክርስቶስ ብቻና ብቻ እንደሆነ ሌላ ነገር እንደሌለ መስክሩልኝ ብዬ ተናገርኩኝ። መልስ የሚሰጥ የለም። ከዛ በኋላ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ ተቀበልኩት፣ በደስታ በደስታ የሚገርመው የበርስዴ ጊዜ ነው። አረሳውም በጭራሽ፣ ማረሳው የፋሲካ ቀን የኔ የበርስዴ ቀን ነበረ። በዛኔ ነው እንግዲህ ጌታ በኔ ላይ የሰራው እግዚአብሔር ይባረክ። ለሁላችሁ የምነግረው አስራ አምስት ዓመት ማለት ነው። የፈለግኩትን ቃላት ማውጣ ሰው ነኝ ማንንም የማልፈራ ጌታ ይቅርብ ያለች እና ማንንም በሰው ደረጃ የፈራሁት እኔ በህይወት የለምና ያንበረከከኝ ምን ያልኩት ኢየሱስ ክርስቶስ ብቻ ለሱ ተንበረከኩ። እግዚአብሔር ይባረክ። እግዚአብሔር በዚህ አጋጣሚም የተወደደች ፕሮፌት ሊሊ ቼክ አረኩኝ ገባሁና ፔጅ ዋን ሳይ ጌታ ይመስገን። እግዚአብሔር ይባረክ እጅግ የሚደንቅ አገልግሎት እንደምሰጣ ያለው እና የእሷ ሞስት ዘ ታም ወዝ ን እንግሊሽ እና ሶ አማይድ በሴቶች ላይ ወንዶቹ ስንሰንፍ ጌታ ሴቶቹን ያስነሳው፣ እግዚአብሔር ይባረል እና እጅግ እጅግ እጅግ አድርግ የማመሰግንች ነች። እና እዚህ የመጀመሪያው ነው። ከዚህ በኋላ ግን በእግዚአብሔር ፍቃድ ምናልባት ወደፊት የሚሆነው አይታወቅም። ይሄ ምስክርነት ነው። በነገራችን ላይ ወንጌል ሰበከ ብሎ ሊሰሩበት ይችላሉ። ፖለቲካ ግን እኔ በምስክርነት ነው። ጌታ ፈቅዶ ወደፊት እሱን ለማገልገል እድሜን በሙሉ ተደስቼበት አርፌበት የምኖ እግዚአብሔር ይባል። ወንድሞቼ በሙሉ እኔም ብለው የመጡ ከዳላስ አሉ፣ ከዴንቨር ኮሎራዶ፣ ከኢትዮጵያ ድረስ All over the place የመጡ ወንድምናቶች እንደገና ደግሞ ቁጭ ብለው ሌሊቱ ሙሉ ከአውስትራሊያ፣ ከኢትዮጵያ፣ ከሳውዝ አፍሪካ ዩኔምድን ኦል ኦቨር ዩሮፕ፣ ካናዳ ዋን ል ናይ ላ እና ይሄ ክብር ለኢየሱስ ሲሆን የእኔ ክብር አይደለም። ደሩዬ ወንድሜ እና አዶን ጋር ወርድ ፎር ዩ አሜሪካ እንደመጣ ማቀው ወንድሜ ነው። አሁን ግን ጌታን አግኝቶ እሱ ራሱ ሰላሙን አግኝቷል። እግዚአብሔር ይባረግ እህታችንም ይኸው የኦርቶዶክስ ጤና ጌታቸ የኦርቶዶክስ ወንድም እናቶቻችን ናቸው። ሁሉም በጣም አድርጌ ነው የምወዳቸው ቤተሰቦች በቤተሰቤም ኦርቶዶክስ ናቸው። ግን ጌታ ምንም ሃይማኖት፣ ሀገር ምን የማይገድበው ጌታ ነው። ያለ የትም የማይገደብ ብቻውን አዳኝ ብቻውን የሚያድነው ኢየሱስ ክርስቶስ ስሙ ይባረክ። እግዚአብሔር ይባረግ። የመጣችሁትን በሙሉ እግዚአብሔር ብርክ ያርግልኝ። ባሰባችሁን ነገር በሙሉ ቀድሞ ኢየሱስ ይድረስላችሁ። ብርክ በሉልኝ። እግዚአብሔር መልካሙን ሁሉ ያርግላችሁ። ስለተሰጠኝ ጊዜ እጅግ አድርጌ አመሰግናለሁ። ተባረሩ። እኔ አሁን እዚህ ላይ የወጣሁት ዮኒ ማኛ በዚህ ልክ ጌታን ሲቀበል በማየት በጣም ደስተኛ ነኝ። እኔ ደጋግሜ ተነግሬያለሁ። ምናልባት ወደፊት የሚሆን አላውቅም። ሃይማኖት ኦርቶዶክስ ነኝ። የእናቴ ቆራቢ ናት። የቆራቢ ልጅ ኦርቶዶክስ ነኝ። ግን ዮኒ ማኛ በዚህ ልክ ጌታን ተቀበለ ማለት ዮኒ ማኛ ሳይሆን ህዝብ አረፈ፣ ህዝብ እና በዚ አጋጣሚ ነቢት ብርቱካን የሰራችው ቀላል ስራ አይደለም። ለዮኒ ማኛ ህይወት አይደለም ለህዝብ ነው የሰራችው፣ ህዝብ ነው ያሳረፈችው። በእሱ ያላለቀሰ ያልተማረረ ሰው የለም። እኔ በእሱ ጉዳይ በጣም ብዙ እሰቃይ ነበር። የቅርብ ጓደኛ እንደመሆኔ ምንም አይነት ኮምፕሌንስ ሲመጣ ወደ ነበር የሚመጣው እኔንም። ጊዜ ያገላገለኝ። ምናልባት ምናልባት አሁን ትንሽ ሊያስቸግረኝ የሚችለው አስጸልዩልን የሚሉ ሰዎች ሲመጡ ነው። ያኛው ታሪክ አልፏል። ስለዚህ ለዮኒ ማኛ ትልቅ ስጦታ ልሰጠው ነው። አሁን ይሄ የምሰጠው በጣም የህይወት ዘመን ቼክ ነው። ብዙ ሰው ቼክ የሚያውቀው አንድ ተቆርጦ የሚሰጥ ነው። ይሄ ግን የህይወት ዘመን ቼክ ነው። ቃል ትገባልኝ ያለ ዮኒ ማኛ ሰው ክብር ለእግዚአብሔር ይሁን። አመሰግናለሁ። ታንኪ መጽሐፍ ቅዱስ ነው የዮኒ። እግዚአብሔር ይባርክልኝ፣ እግዚአብሔር ጠብ። እጅግ የምወደ ማቀብሮ ከወንድም በላይ ያለኝ ነው እና እግዚአብሔር ይባርካችሁ፣ ሁላችሁንም በወንጌል ያገዛችሁኝ እነ ፓስተር አላዛር እነ ኤርሜ እነ ዳግዬ እነ ፓስተር አሊ ሁላችሁም ክብር እበሉልኝ እነ ባህሩ ወንጌላዊ ባህሩ ማን እኔ ማንን ጠርቼ ማንን ልተው ግራ እየገባኝ ነው አሁንና ሁላችሁም ሁላችሁም እግዚአብሔር እግዚአብሔር ጠብቅልኝ እግዚአብሔር ይባርክልኝ እጅግ አድርጌ አመሰግናለሁ ስለ ወንድማችን ስለ ዮኒ የጌታ ምህረት በእሱ ላይ ስለተገለጠ ክብር ለኢየሱስ ይሆን እሱን የሚያውቁ ጌታ ኢየሱስ አዳኝ እንደሆነ ካወቀ በኋላ እንዳስተምረው ወደ እኔ መጣ። ማመን ነው ያቃተኝ። የጌታን ምሕረት ማሰብ እንድንችል ቀጥሎ ለሌሎች እግዚአብሔር ዞር እንዲያደርጋቸው ፍርድን ለምንለምንባቸው ሰዎች ሁሉ መጸለይ እንዳለብን ጌታ አስተምሮኛል። ክብር ለኢየሱስ ይሁን። ዮኒ በትክክል ተነክተዋል። ጥሩ ተማሪ ነው እየቀደመ ነበር የሚገባው እና እግዚአብሔር የተመሰገነ ይሆን። ኦልሞስት ወደ ስምንት ሰዓት ያህል አብረን አሳልፈናል። ጌታ በነገር ሁሉ ረድቶታል። ይሄ ከዚህ በፊት ያደረጋቸውን ነገሮች እየቀያየር የሚኖርበት ሳይሆን ላይመለስ ጌታ ነክቶታል። ክብር ለኢየሱስ ይሆን። በዚህ ለታደምን ሰዎች ደግሞ ልለው የምችለው ነገር መጽሐፍ ቅዱስ ምን ይላል? ለሕዝብ ሁሉ የሚሆን የምሥራች ዛሬ በዳዊት ከተማ መድኃኒት፣ ጌታም ክርስቶስ ተወልዶላችኋል። ክብር ለኢየሱስ ሲሆን ይሄ የተነገረው ኢየሱስ በተወለደበት ሰዓት ነው። ያ ኢየሱስ የተወለደበት ቤት ማን እንደተወለደ አላወቀም የእግዚአብሔር ቃል እንደሚነግረን በእንግዶች ስፍራ አልነበራቸውም ስለዚህ በግርግም ነው ያስቀመጡት ይላል ብዙ ጊዜ ኢየሱስ ቦታ የማይሰጠው በሱ ሰው ምን እንደሚጠቀም ስለማያውቅ ነው ወገኖች በዚህ ያለን ሰዎች ኢየሱስን ለጴንጤዎች አትስጡት ኢየሱስ የጋራ ነው ኢየሱስ የሁላችን መድኃኒት ነው መጽሐፍ ቅዱስ እንደሚነግረን ለህዝብ ሁሉ የሚሆን የምሥራች ለተማሩ ለመሃይሞች ለድሃ ለሀብታም፣ የተማራችሁ ሰዎች ካላችሁ ኢየሱስ ያስፈልጋችኋል። አንድ ሰው በአንድ ስፍራ ሄደና ምን እንደሆነ ታውቃላችሁ? የታወቀ ሳይንቲስት ይመስለኛል፣ ቱሪ ያደርግ በነበረበት ጊዜ የሆነ ገጠር ውስጥ ሄዶ አንድ መሃይም ሰው አብሮት ቱሪ ያደርግ ነበር፣ ጋይድ ያደረገው ነበር። በኋላ ምን ይለዋል፣ ስለ ፊዚክስ ይጠይቀዋል። ያ ሰው ፈጽሞ አያቅም፣ እሱን ኮሚኒኬት ከሚያደርግበት ቋንቋ ውጭ በጣም በሚገርም ሁኔታ የነገረውን አዳዲስ ቴክኖሎጂ ሲነግረው አያቅም። ሞታሃል እንጂ አንተ ኖርሃል አይባልም ይለዋል። እሺ ብሎ ይሄዳል። ይሄ ለሚለው ነገር ያ እረኛው ያ ጋይድ የሚያደርገው ሰው ማሀይም ነው። እልፍ ባለ ጊዜ ግን ታንኳዋ ተቀደደችና ፕሮፌሰሩን ሳይንቲስቱን ጠየቃቸው። ፕሮፌሰር ሳይንቲስት ዋና ይችላሉ አላቸው። አልችልም አሉ። እንግዲያውስ ታንኳው ተቀዷል፣ መሞታችን ነው አሉ። ወዲያው ታንኳዋ በኋላ ተከደነች። ሰውየው እዛ ሲዘግጡ መዋኘት የሚችል ሰው አመለጠ። አንዳንድ ጊዜ ወገኖቼ ለዚህ ዓለም ጥበብ ሳይንቲስት ሆነን ለኢየሱስ እውነት መሀይም ልንሆን እንችላለን። የተማርን ሰዎች ትምህርታችን በጥሩ ፖዚሽን ሊያስቀምጠን ይችላል፣ ከሲኦል ግን አያድነንም። ኢየሱስ ክርስቶስ ግን መድኃኒት ነው። አንድ ነገር ልናገርና ልጨርስ። ባለጠጋም የሆንን ሰዎች ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ነው የሚለው አንድ ባለጠጋ የነበረ ሰው በድሮ ዘመን ብዙ ሀብት ነበረው። ከብቶቹን ሸጠ። ስለዚህ አገር መቀየር ስለፈለገ ብዙ ሀብቱን በወርቅና በብር ቀይሮ በከረጢት ይዞ ጉዞ ይጀምራል። እና ለብቻው ያወራል። የለበሰው ልብስ ሽፍቶች እንዳያገኙት ቡትቶ ነው የለበሰውና ከራሱ ጋር ያወራል። ምን አይነት ድንቅ ሰው ነኝ፣ ባለጠጋ ነኝ፣ ሁሉ አለኝ እያለ ሲሄድ፣ ግን በሚሄድበት ቦታ ግን የሚያቋርጠው ጫካ ብዙ አውሬ ሞላበት ስለነበር ድንገት ከዚህ ባለጠጋ ሰው ጋር አንበሳው ጋር ተገናኙ። አሁን ደስታ ለአንበሳው፣ ድንጋጤ ለሀብታሙ ሰው ነበር። ፍርሃት ውስጥ ገባ፣ መንቀጥቀጥ ጀመረ። ብሩ አላስጣለውም። አንበሳውም ጥቂት ጊዜ የደስታ ድምፅ ካሰማ በኋላ ተሽከርክሮ ሊበላው ሲመጣ ክንዱን አንስቶ ሊያደቀው ሲል ሰውየውም ከረጢቱም ወደቁ። ድንገት ግን አስደናቂ ነገር ተፈጠረ። ከባድ የጥይት ድምፅ ተሰማ። ከጥይቱ ድምፅ ጋር አንበሳው ተዘረረ። በጣም የሚገርማችሁ ነገር ለካም ባለጠጋውን ያድን የነበረ አንበሳ በሌላ ገዳ ይታደን ነበርና፣ ብሩ ያላስጣለውን ሰው አንበሳውን ጣለለት። ወገኖቼ የሰው ብርና ወርቅ ብዙ ነገር ሊያመጣ ይችላል። ከዘላለም ሞት አንበሳ ግን ሊያስጥል የሚችል የለም። ነገር ግን አንድ ቀን በመስቀል ላይ ሞት ራሱ ታደነ። አዳኙ ኢየሱስ ድል ነሳው። ሃሌሉያ! በእርሱ የዘላለም ሕይወት ተገኘ። ወገኖች ልነግራችሁ የምፈልገው ነገር ለሕዝብ ሁሉ የሚሆን የምሥራች ዛሬ በዳዊት ከተማ መድኃኒት ጌታም ክርስቶስ ተወልዶልናል። ወገኖች የኮቪድ 19 ክትባት ሰው ኢግኖር እንደማያረገ ሁሉ ክትባቱ ሲገኝ ሰው ሁሉ እንደተደሰተ የዘላለም እሳት ውስጥ የሚያስገባ በሽታ መድኃኒቱ የጋራ ነው። ወገኖቼ የሰው ዘር ሁሉ ቤቱን ቆልፎ እንዲቀመጥ ያደረገውን ቫይረስ መድኃኒት ሲገኝ ከተቆለፍንበት እንደወጣን የኮቪድ 19ን ክትባት ኢግኖር እንዳላረግን ሁሉ ወገኖቼ ኮቪድ ብዙ ሰዎችን ገሎ ሰውነታቸውን አፈር ውስጥ ነው ያስገባው። ይሄኛው ቫይረስ ግን ወገኖቼ የኃጢአት ቫይረስ ዘላለማችንን ነው የሚያበላሸው። ግን መድኃኒት ተገኝቷል። እርሱም አዳኛችን ኢየሱስ ክርስቶስ። ዛሬ ለነገራቸው የምፈልገው ነገር ይሄ ነው። ኢየሱስ ለሁላችን ያስፈልገናል። ለጴንጤዎች አትስጡት ኢየሱስን። አየር መተንፈስ የጋራ ነው፣ ውሃ መጠጣት የጋራ ነው። አየርን ወስደን የነከሌ እንደማናረገ ሁሉ ተንፍሰን እንደምንኖርበት ዘላለማዊ ትንፋሽ እረፍት ለማረፍ ወገኖቼ ኢየሱስ የጋራ ነው። ኦርቶዶክስ ወንድሞቼ ማርያምም ኢየሱስም የጋራ ናቸው። ኢየሱስን ወልዳለች ማርያም። እሷም ደግሞ ቤተሰብ ነች ለኛ። የምንጠላት አይደለችም። የተከበረች ደና በአብቀኝ አብራ በክርስቶስ የተቀመጠች የተከበረች እናት ልንንቃት የማንችል ኢየሱስ ማርያምን በእናትነቱ የጋራ ናት ኢየሱስን ባዳኝነቱ የጋራ ነው። ኢየሱስ የጴንጤዎች አይደለም። ኢየሱስ የሁላችን ነው። እግዚአብሔር ይባርካችሁ። ለሕዝብ ሁሉ የሚሆን የምሥራች መድኃኒት ተወልዶልናል። ሃሌሉያ! ኢየሱስ ስሙ ይባረክ።